እንደምን አመሻችሁ ተመልካቾች፣ አንድ ሰዓት ሆኗል። ሁለተኛው ምዕራፍ ኢቲቪ 57 ተጀምሯል። አርስተ ዜናውን ላስቀድም። የኢሬቻ በዓል ማህበራዊ ትስስርን የማጠናከሪያ አንዱ መድረክ መሆኑ ተገለጸ። አፍሪካውያን ልማታቸውን በራሳቸው እንዲያከናውኑ የሚያግዝ ዘላቂ የማህበራዊ ጥበቃ አሰራር መዘርጋት እንዳለባቸው ተገለጸ። ከውጭ የአሜሪካና የእስራኤል መሪዎች በአዲሱ የጋዛ የሰላም እቅድ ላይ ተስማሙ። መቅደላይ ደረጀ ነኝ። አብራችሁን ቆዩ። የኢሬቻ በዓል ማህበራዊ ትስስርን የማጠናከሪያ አንዱ መድረክ እየሆነ መምጣቱ ተገልጿል። በኢሬቻ ትሩፋቶችና ምንነት ላይ ያተኮረ የጉሚ በለል ውይይት ተካሂዷል። በኦሮሚያ ክልል ፕሬዚደንት ጽህፈት ቤት የሚዘጋጀው የጉሚ በለል 45ኛ ውይይት ተካሂዷል። በመድረኩ ኢሬቻ የሰላም የአብሮነትና የአንድነት በዓል በመሆኑ ለሀገር አንድነት ያለው ሚና ከፍተኛ ስለመሆኑም ተገልጿል። መድረኩ ላይ በአርሲ ዩኒቨርሲቲ ጥናታዊ ጽሁፍ ቀርቦም ውይይት ተደርጎበታል። ዘገባው የሪፖርተራችን አሊ ደደፎ ነው። መንግስት ለቱሪዝም የሰጠው ትኩረት ዘርፉ እንዲነቃቃና ና ተወዳዳሪ እንዲሆን ማድረጉን የቱሪዝም ሚኒስቴር አስታውቋል። አምስተኛው የኦሮሚያ የቱሪዝም ሳምንት መካሄድ ጀምሯል። የኦሮሚያ የቱሪዝም ሳምንት በአዲስ አበባ ከዛሬ መስከረም ሀያ 2018 ዓ ም ጀምሮ ለሶስት ቀናት በተለያዩ ሁነቶች ነው መካሄድ የጀመረው። የኦሮሚያ ቱሪዝም ሳምንት የቱሪዝም ሚኒስትር ዴታ ዶክተር እንደገና አበበ ና የኦሮሚያ ክልል ፕሬዚደንት ጽፈት ቤት ኃላፊ ዶክተር አብዱላዚዝ ዳውድ አስጀምረውታል። ለአምስተኛ ጊዜ በሚካሄደው የቱሪዝም ሳምንት ኦሮሚያ ክልል የሚገኙ የቱሪዝም መዳረሻዎች ና ባህላዊ ትውፊቶችን የሚያስተዋውቁ አውደሬዎችም ቀርበውበታል። በቱሪዝም ሳምንቱ የተለያዩ ውይይት መድረኮች፣ የኦሮሚያ ቱሪዝም ሽልማት፣ የቁንጅና ውድድር ና ሌሎች መሰናዶዎችም ይካተታሉ ተብሏል። ባለፉት አምስት ዓመታት በመዳረሻ ልማት፣ በቱሪዝም ዲጂታላይዜሽን፣ ማርኬቲንግ ና ፕሮሞሽን እንዲሁም የአገልግሎት ጥራት ሰፊ ስራዎች መከናወናቸውን የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ ገልጸዋል። መንግስት በተሰጠው በሰጠው ልዩ ትኩረት የመሰረተ ልማቶች እየተገነቡ ነው ያሉት፣ የመሰረተ ልማት ግንባታዎቹ በሁለት መንገድ ማየት ያዋጣል። አንደኛው ከዚያ በፊት የነበሩትን እነሱ ላይ እሴት መጨመር ነው። ሁለተኛው አዳዲስ የልማት የሚለሙትን ቦታዎች ማልማት ነው። እዛ ውስጥ እንግዲህ ባየነው ሁኔታ ጥሩ እንቅስቃሴዎች፣ ጥሩ ጅማሪዎች አሉ። በተለይ በመንግስት በኩል ቤዝ መሆን የሚችል ስታንዳርድ መሆን የሚችል ስራዎች እየተሰሩ ነው። ይህ የግል ባለሀብቶችን ለማነሳሳት የግል ኢንቨስትመንቶችን በማነሳሳት እንዲሁም ክልሎች ደግሞ ለቱሪዝም ለብቻ የቱሪዝም ኮሪደሮች እንዲፈጥሩ ለማነሳሳት የተሰሩ ስራዎች ናቸው። ባለፉት ሁለት ሶስት ዓመታት የተሰሩት በማስተዋወቁ በኩል ገና ጅማሮች አሉ። በተለይ የዚህ በዲጂታል የማስተዋወቁ ጉዳይ ከክልል ክልል ልዩነቶች አሉ። ያንን ደግሞ በማቀራረብ በተሻለ መልኩ የክልሎችን አንድ ላይ ሰብሰብ አድርጎ ለማስተዋወቅ ፌዴራል መንግስት በተለይ የፌዴራል ቱሪዝም የቪዚት ኢትዮጵያን ዌብሳይት ኦልሬዲ ዴቨሎፕ አድርጓል። እሱም በመጠቀም በጋራ አንድ ላይ ለማስተዋወቅ የተጀመሩትን እንቅስቃሴዎች ለማጉላት ላይ እንደዚህ አይነት ዝግጅቶች ልዩ ሚና አላቸው። ፌዴራል መንግስቱም ለዚህ ልዩ ትኩረት ሰጥቶ እየሰራ ነው የሚገኘው። የኦሮሚያ ክልል ቱሪዝም ኮሚሽን ምክትል ኮሚሽነር ነጋ ወዳጆ የቱሪዝም ሳምንቱ በክልሉ የሚገኙ የቱሪዝም ጸጋዎችን ለማስተዋወቅ ብሎም የቱሪስት ፍሰትን በመሳብ ረገድ ጉልህ ሚና ይኖረዋል ብለዋል። ሪፖርተራችን ሞላ አለማየሁ እንደዘገበው በኦሮሚያ ክልል የቱሪዝም ዘርፍ ልማት ባለፉት ዓመታት የታቀደውን ማሳካት መቻሉንም አቶ ነጋ ወዳጆ ገልጸዋል። ባለፉት አምስት ዓመታት እጅግ ትልቅ ስራዎችን አከናውናል። በመዳረሻ ልማት፣ በዲጂታላይዜሽን በገበያ በቱሪዝም ገበያ እንዲሁም ደግሞ በሰርቪስ ኳሊቲና መሰል ተግባራት ላይ ሰፊ ስራዎችን ሰርተናል። በዚህም ደግሞ ያመጣናቸው ውጤቶች ኦሮሚያችንን በዓለም የቱሪዝም ካርታ ላይ የማስቀመጡን ስራ አሳክተናል ማለት የምቻልበት ደረጃ ላይ ይደርሰናል ማለት ነው። ወደ ሌላ ዜና አልፈናል። አፍሪካውያን ልማታቸውን በራሳቸው እንዲያከናውኑ የሚያግዝ ዘላቂ የማህበራዊ ጥበቃ አሰራር መዘርጋት እንዳለባቸው ተገልጿል። ከሁሉም የአፍሪካ ሀገራት በማህበራዊ ጥበቃ ዙሪያ ለሚሰሩ ተወካዮች ማህበራዊ ጥበቃ ለዘላቂ ልማትና ደህንነትን በሚል መሪ ሀሳብ በአዲስ አበባ ስልጠና መሰጠት ተጀምሯል። የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ ስልጠናውን ሲያስጀምሩ እንዳሉት ማህበራዊ ጥበቃ ሰብአዊ መብት ነው። ይህን ለማሳካት ደግሞ አፍሪካውያን በጋራ ሊሰሩ ይገባል ብለዋል። በሌሎች ሀገራት የተረጂነት ስሜትን የሚፈጥረውን የሴፍቲኔት ፕሮግራም ኢትዮጵያ ወደ አምራችነት በመቀየር ውጤታማ መሆኗንም ገልጸዋል። ሰዎች ከተረጅነት አስተሳሰብ ወጥተው በስራዎች ላይ እንዲሰማሩ፣ የስራ አጥነት ቁጥር እንዲቀንስ፣ እንደዚሁም ደግሞ ከተረጅነት ወጥተው የራሳቸውን ላይቭሊሁድ ወይም ደግሞ ያኗኗር ሁኔታ በጤናማ ደረጃ ላይ ማድረግ እንዲችሉና ለሌሎችም አርአያ መሆን የሚችሉበትን ስትራቴጂ ተዘርግቶ እየተሰራ ነው። ተጠቃሚዎችን የማጥራት ስራዎች በሰፊው ተሰርተዋል። በከተማም በገጠርም የሴፍትኔት ፕሮግራም ያ ምንን እንድናደርግ ጠቀመን? ትክክለኛ ኢንተርቬንሽን ወይም ፕሮግራሙ ወይም መደገፍ ያለባቸው መረዳት ሳይሆን መደገፍ ያለባቸው የህብረተሰብ ክፍሎች በደንብ አይደንቲፋይድ እንዲሆኑ ረድቶናል። እነዛን አይደንቲፋይ ካደረግን በኋላ ደግሞ በረጅም ጊዜ በፕሮግራሙ ውስጥ ሮልአውት እያደረጉ የሚቀጥሉ ሳይሆኑ የራሳቸውን ስራ ፈጥረው ወጥተው ራሳቸውን መቻል እንዲችሉ የሚያደርግ ስርዓት ነው የተዘረጋው። ኢትዮጵያ በፈረንጆቹ 2026 በማህበራዊ ጥበቃ ላይ የሚያተኩር ዓለም አቀፍ ጉባኤ እንደምታዘጋጅም በመድረኩ ተገልጿል። እንደ ሪፖርተራችን አልጋነሽ ተካ ዘገባ በሀገሪቱ በየአመቱ ከ8 ሚሊዮን በላይ ዜጎች በሴፍትኔት ፕሮግራም ተጠቃሚ መሆናቸውን የገለጹት ሚኒስትሯ፣ የሴቶችና ማህበራዊ ጉዳይ ሚኒስቴር ተጠቃሚዎችን ለመለየት ከዲጂታል አይዲ እና ከኢንሳ ጋር በቅርበት እየሰራ ነውም ብለዋል። ሁሉም በሴፍትኔት በፕሮዳክቲቭ ሴፍትኔት ፕሮግራም ውስጥ የተካተቱ ተጠቃሚዎች ሊስት የሚደረጉበት እና የቀጥታ ድጋፍ የቋሚ ቀጥታ ድጋፍ የሚያስፈልጋቸው በጣም አረጋውያን ሆነው ጧሪ ቀባሪ የሌላቸው እና የአካል ጉዳት ድርብርብ የአካል ጉዳት ደርሶባቸው ደግሞ ወደ ስራ መሰማራት የማይችሉትን በቋሚነት በዘላቂ የሚደገፉበት ከዛ ውጪ ሆነው ግን ሰርተው ወደ ልማት መግባት የሚችሉትን ደግሞ የፐብሊክ ወርክ በምንለው እንዲሳተፉ በማድረግ የማጥራት ስርዓቱን በዚህ ሁኔታ ተቀናሽተን እየሰራን እንገኛለን። ወደ ሌላ ዜና አልፈናል። በአማራ ክልል በአምስት ሚሊየን ኮደርስ ስልጠና መቶ ዘጠና ሰባት ሺህ የሚሆኑ ሰልጣኞች ስልጠናቸውን ማጠናቀቃቸውን የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ አስታውቋል። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ምክትል ኃላፊ የቻለ ይግዛው በሰጡት መግለጫ በክልሉ የስራ ፈጠራን ለማበረታታት በዘርፉ ሀገር አቀፍና ዓለም አቀፍ ተወዳዳሪ የሆነ ዜጋን ለመፍጠር ና ሌሎች ዓላማዎችን በማንገብ የኢትዮ ኮደርስ ስልጠና እየተሰጠ መሆኑን ገልጸዋል። ኢትዮ ኮደርስ የዲጂታል 2025 አካል የሆነ ፕሮግራም ነው። በክቡር ጠቅላይ ሚኒስትር ኢኒሽቲቭ የተጀመረ ነው። ይህን ፕሮግራም እንግዲህ አምስት ሚሊዮን የኢትዮጵያ ወጣቶችን የኮደርስ አቅማቸውን እንዲያድግ ለማድረግ ታቅዶ የተጀመረ ፕሮግራም ነው። ዋና ዓላማችን እንግዲህ የዲጂታል ስኪልን ከፍ በማድረግ የዲጂታል ትራንስፎርሜሽን ማምጣት ነው። ወጣቶች እንዲሁም ሌላው የማህበረሰባችን ክፍል የዲጂታል ስኪሉን ከፍ በማድረግ የዲጂታል ኢኮኖሚው ላይ አዎንታዊ አስተዋጽኦ እንዲያበረክት ለማድረግ ታልሞ የተሰራ ነው። በዚህም እንግዲህ የስራ ፈጠራን ማበረታታት ዓለም አቀፍና አህጉር አቀፍ ተወዳዳሪነትን ተወዳዳሪነትን ብቻ ሳይሆን ተወዳድሮ የማሸነፍ አቅምን ለማጎልበት ታቅዶ የተሰራበት ስራ ነው። እንደ ሪፖርተራችን ተስፋውን ደስታ ዘገባ በአማራ ክልል የኢትዮ ኮደርስ ስልጠና በክልሉ በሚገኙ ሁለተኛ ደረጃ ትምህርት ቤቶች በቴክኒክና ሙያ ኮሌጆች፣ እንዲሁም በዩኒቨርሲቲዎች የተሰጠ ስለመሆኑም ተገልጿል። በ2017 በጀት ዓመት በአማራ ክልል 197 ሰልጣኞች የ5 ሚሊዮን ኮደርስ ስልጠና ወስደው ማጠናቀቃቸውን ምክትል ቢሮ ኃላፊው ጠቁመዋል። በ2017 ዓመተ ምህረት እንግዲህ የአማራ ክልልን ስንመለከት በዚህም እንግዲህ ቁጥራቸው በርከት ያሉ ሰልጣኞች ወደ ኢትዮ ኮደርስ ፕሮግራም እንዲገቡ አድርገናል። በዚህም በአማራ ክልል በ2017 በእቅድ ከያዘው 192 ሺ ሰልጣኞችን የማሰልጠን ፕሮግራም 197 ሺ ሰልጣኞችን ሰርቲፋይ ማድረግ ችሏል። ይህም እንግዲህ ከእቅዱ ከ100 ፐርሰንት በላይ ክንውን ማከናወን የቻልንበት ነው። በ2018 የአማራ ክልል ከ268 ሺህ በላይ ሰልጣኞች ሰርቲፋይ ይደረጋሉ ብሎ በእቅድ ይዟል። ይህንንም እንግዲህ ከአምኖ አፈጻጸም በመነሳት ብዙ ልምድ የወሰድንበት ነው። አዲስ ኢኒሽቲቭ እንደመሆኑ ብዙ የተማርንበት ነው። ከዚህ በመነሳት የ2018 እቅድ ከ268 ሺህ በላይ እቅድ ተፈጻሚ እናደርጋለን ብለን እንጠብቃለን። መነሻ መደመር ልዩነት የለንም ብሎ አይነሳም። ነገር ግን የእኛ ልዩነቶች ተከብረው እና ጌጥ ሆነው ለአንድነታችን ምሰሶ መሆን ይችላሉ ብሎ ያምናል። መንገድ የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። በእኛ መልክ፣ በእኛ እሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። አዲሱ ትውልድ አዲሱ ትውልድ አሁን እያበበ ያለው ትውልድ ካለ ጥርጥር ኢትዮጵያን ወደ ብልጽግና ያሸጋግራል። የመደመር ትውልድ በታሪኳ የገዘፈች ብቻ ሳይሆን በአሁናዊ ማንነቷ ትልቅ የሆነች ኢትዮጵያን ያረጋግጣል። ኢትዮጵያን የመሰለ ለፈጣሪ የቀረበ አኩሪ ታሪክ ያለው የነጻነት ገድል ያለው ብዙ ሕዝብ በተፈጥሮ የታደለ በኪነ ሕንፃ፣ በባህል፣ በታሪክ ምንም የሚያሳፍር ነገር የሌለው ሕዝብ እንዴት ድሃ ሆነ? እንዴትስ ለማኝ ሆነ? ለትውልድ ጥያቄ ለተሻለ ነገ መልስ ያለው ሕሳቤ ምላሽ ያለው ሥርዓት የመደመር ጉዞ የመደመር መንገድ የመደመር መንግሥት። ኢቲቪ 57 እንደቀጠለ ነው። የእምነት ተቋማት ለሰላም ግንባታ ያላቸውን ሰፊ እድል ትርጉም ባለው መንገድ ሊጠቀሙ እንደሚገባ ተጠቁሟል። የኢትዮጵያ ወንጌላዊት ቤተክርስቲያን መካና ኢየሱስ ከምዕራብ አርሲ ዞን ና ሲዳማ ክልል ከተውጣጡ የማህበረሰብ ክፍል ጋር በሰላም እሴት ግንባታ ዙሪያ ምክክር አካሂደዋል። ሚካኤል ገዙ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የማዕከላዊ ና ደቡብ ኢትዮጵያ ሲኖዶስ ከምዕራብ አርሲ ዞን ና ሲዳማ ክልል ከተውጣጡ የማህበረሰብ ክፍሎች ጋር በሰላም እሴት ግንባታ ዙሪያ ምክክር ያካሂዷል። የምዕራብ አርሲ ና የሲዳማ ማህበረሰብ ተወካዮች የሁሉ ነገር መሰረት የሆነው ሰላምን አጥብቆ መያዝ እንደሚገባ አንስተዋል። ካና ከዲድ ወንጀሩ ነውኒላፋ ጃላ ረቢ ጃላ ሀገራችን ሰላም እንድትሆን ነው የምንፈልገው። ሰላም የሁሉ ነገር መሰረት ነው። ሰላም ከሌለ ነገሮች አስቸጋሪ ነው የሚሆኑት። ስለዚህ ሁሉም ሰው ለሰላም መጠበቅ ኃላፊነት አለበት። በዝግጅቱ ላይ የተገኙ ወጣቶች በሰላም ግንባታ ስራዎች ውስጥ ተሳትፎ እያደረጉ እንደሚገኙ ገልጸዋል። እኔ ከመጣሁበት አካባቢ ድንበር ነውና የኦሮሚያ ና ሲዳማ ክልል ሁሉንም አካታች ከኦሮሚያም ከሲዳማም አካታች አርግን የሰላም ምክክር መድረክ ተዘጋጅቶ ውይይት ይደረጋል። ስለዚህ ያን ደግሞ በተግባር ለማሳየት ዝም ብለውን በቃ ውይይት ብቻ አደርገን መቶ ሳይሆን በተግባሪም ሁሉም ሰው የሚጠበቀውን የድርሻውን ኃላፊነቱን እየተወጣ ሰላምም እንዴት ማምጣት እንዳለብን እየሰራን እንገኛለን። በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የማዕከላዊና ደቡብ ኢትዮጵያ ሲኖዶስ ዋና ጸሐፊ ቄስ አብርሃም አምቦ የእምነት ተቋማት ባላቸው ተቀባይነትና ተደራሽነት ልክ ለሀገር ሰላም ትርጉም ያለው ሚና ሊጫወቱ እንደሚገባ ተናግረዋል። ሀገር ሰላም ስትሆን ነው ማምለክ የምንችለው መኖር የምንችለው ማገልገል የምንችለው። ስለዚህ ስለ ሀገር ሰላም ስለ ህዝብ ሰላም መስበክ አለብን። ያ ትልቅ ጉድለት ነው አለው በሁሉም ቦታ ከውጭ እንደምንናገር አይደለም። ውስጣችን የምሎ ውስጣችን የምሎ ነው ውጭ መናገር የሚገባና ብዙ ሰዎች የውጫዊ ንግግራችን ሌላ ነው፣ ውስጣችን ደግሞ ሌላ ነው። ቃሉ የሚለው በእናንተ በኩል ብቻላችሁ ከሰው ሁሉ ጋር በሰላም ኑሩ ነው። ሮሜ ምዕራፍ 8 ላይ ብቻላችሁ። በዚህ የተነሳ ስለ ሰላም ማስተማር፣ ስለ ሰላም አብስቶ መናገር አለብን የሚል ሀሳብ ነው። ተቋማቱ በያሉበት አካባቢ ለአብሮነት መጎልበት በሚያግዙ ሴቶች ላይ መንፈሳዊና ማህበራዊ ኃላፊነታቸውን በመወጣት ረገድ ትኩረት ሰጥተው መስራት እንዳለባቸውም ጠቁመዋል በእያንዳንዱ ውስጥ በተገናኙበት ግንኙነታቸው ንግዱ ማህበረሰብ በድር ወይም በማህበራዊ መስተጋበር በሚገናኙበት ሁሉ ሰላምን ማወጅ የግድ እንዲሆን የግድ ምክንያቱም ሰላም ትልቅ ፋይዳ አለው። ቤተ ክርስቲያኗ ለዘላቂ ሰላም ግንባታ የተለያዩ ፕሮጀክቶችን ቀርጻ እየተገበረች እንደሚገኝም ተገልጿል። ወደ ውጭ ዜና አልፈናል። የአሜሪካና የእስራኤል መሪዎች በአዲሱ የጋዛ የሰላም እቅድ ላይ ተስማምተዋል። አዲሱ የጋዛ የሰላም እቅድ ወታደራዊ ዘመቻን በአስቸኳይ የሚያስቆም ሲሆን ሀማስም በሰባ ሁለት ሰዓታት ውስጥ ታጋቾችን እንዲለቅ የሚያስችል ነው ተብሏል። ሀማስ የሰላም እቅዱን ካልተቀበለ ግን እስራኤል ቡድኑን ለመደምሰስ ዘመቻዋን እንደምትቀጥል ያስታወቀች ሲሆን አሜሪካም ድጋፍ እንደምታደርግ ገልጻለች። ሰይፉ ገብረ ጻድቅ በፈረንጆቹ ጥቅምት 23 የጋዛ ጦርነት የተጀመረው የሐማስን ድንገተኛ ጥቃት ተከትሎ ነው። በወቅቱ ሐማስ ወደ እስራኤል ዘልቆ ከ1100 በላይ ሰዎችን ሲገድል 200 የሚሆኑትን ደግሞ አግቶ ወስዷል። በዚህ ጥቃት በቀል እስራኤል የከፈተችው ዘመቻ እንደቀጠለ ሲሆን ከ66000 ለሚልቁ ሞትና ከ168000 በላይ ለሚሆኑ ደግሞ መኩሰል ምክንያት ሆኗል። ይህንን የጋዛን ጦርነት ለመቋጨት የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ጥረት ሲያደርጉ የቆዩ ሲሆን አዲስ የጋዛ የሰላም ዕቅድ ይፋ አድርገዋል። በሰላም ዕቅዱ ዙሪያ በነጩ ቤተ መንግሥት ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከመከሩ በኋላ በሰጡት ጋዜጣዊ መግለጫ በሰላም ዕቅዱ ላይ መስማማታቸውን ገልጸዋል። እቅዱን ታሪካዊ ያሉት ትራምፕ ለኔታንያሁ ምስጋና አቅርበዋል። ኔታንያሁ በዕቅዱ ላይ በመስማማታቸው አመሰግናለሁ። ተባብረን ከሰራን እየታየ ያለውን ሞትና ውድመት እናስቀራለን። በጸጥታ ሰላምና ብልጽግናም በአካባቢው አዲስ ምዕራፍ ይኖራል። የሰላም ዕቅዱ ወታደራዊ ዘመቻውን በአስቸኳይ የሚያስቆም ሲሆን ሐማስም በ72 ሰዓታት ውስጥ ታጋቾች እንዲለቅ የሚያስችል ነው። ሐማስ የቀረበውን የሰላም ዕቅድ የማይቀበል ከሆነ ግን አገራቸው ቡድኑን የማጥፋት ዘመቻዋን እንደምትቀጥል ነው የእስራኤሉ ጠቅላይ ሚኒስትር ያስታወቁት። እንደ እኔ እምነት መገንዘብ ያለብን ለሁሉም ያቀረብነውን የሰላም ዕድል ነው። ዓላማችንን ያለምንም ደም ማፋሰስ ማሳካት ያስችላል። ሆኖም ሐማስ የትራምፕን ዕቅድ ውድቅ ካደረገም የትኛውንም እርምጃ በመውሰድ እስራኤል የራሷን ተግባር ታከናውናለች። ይህ ቀላልም ሆነ ከባድ ሊሆን ይችላል፣ ግን እናደርገዋለን። ተቀበል፣ ካልተቀበልክ ግን የሚለቅ የለም የተባለው የሐማስ ተደራዳሪ ቡድን እስካሁን ግልጽ ምላሽ ባይሰጥም ባለ 20 ነጥቡን የፕሬዚዳንት ትራምፕ የሰላም እቅድ እያጤነው ነው ስለመሆኑ ነው የተመላከተው። ሐማስ የቀረበውን የሰላም እቅድ የማይቀበል ከሆነ ግን እስራኤል ቡድኑን ለማጥፋት ለምታካሄደው ዘመቻ አሜሪካ ድጋፍ እንደምትሰጥ ትራምፕ ቢገልጹም በምን መልኩ ስለሚለው ግን በዝርዝር ያሉት ነገር የለም። ዌስት ባንክን እያስተዳደረ ያለው የፍልስጤን መንግሥት የአሜሪካን መሪ ጥረት ልባዊና ቁርጠኛ ሲል አወድሶታል። ዕቅዱ በአውሮፓ ሕብረት ብሪታንያ፣ ፈረንሳይ፣ ጣሊያን፣ ግብፅ፣ ሳውዲ አረቢያ፣ ዮርዳኖስ፣ ዩናይትድ አረብ ኤምሬትስና ኳታር ተቀባይነት አግኝቷል። ባለ ሀያ ነጥብ የሰላም ዕቅድ ሐማስ ትጥቅ እንዲፈታ እስራኤል ደግሞ ጋዛን ለቃ እንድትወጣ የሚያደርግ ጉዳዮችን ያካተተ ነው። በሐማስ ከእስራኤል ታግተው ከተወሰዱት 251 አሁን በጋዛ ከሚገኙት 47 ሰዎች 25ቱ ሳይሞቱ እንዳልቀረ ነው የእስራኤል ጦር መረጃዎች የሚያመላክቱት። በመሪው በኩል አዲሱን የሰላም ዕቅድ መቀበሏን ይፋ ያደረገችው እስራኤል የጋዛ ሰርጥ ወታደራዊ ዘመቻዋን አጠናክራ የቀጠለች ሲሆን በትላንትናው ዘመቻዋ ቢያንስ 39 ሰዎች መሞታቸውን የተገለጸው ከሟቾቹ ሦስቱ ደግሞ የአንድ ቤተሰብ አባላት ናቸው። በእስራኤል ጥቃት በመሠረተ ልማትና መኖሪያ ህንፃዎች ላይ ውድመት መድረሱንም ኤፍፒ ዘግቧል።